አገዛዙና መሪው አብይ አህመድ የሴራ ፖለቲካቸውና የጦርነት እቅዳቸው መጋለጡን ቀጥሏል። የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ የብልጽግና አገዛዝ ማጋለጣቸውን ዛሬም ቀጥለዋል። አቶ ታዬ ደንዳ አማራ ላይ የታወጀውን ጦርነት በተመለከተ የነበረውን በዝርዝር ሁኔታ አጋልጠዋል። አቶ ታዬ አማራ ክልል ቀውስ ውስጥ እንዲገባ ታቅዶ የተገባበትን ጦርነት ነው ሲሉ ተናግሯል። ታዬ አሁን ላይ ኢትዮጵያ ውስጥ የአብይ ለአብይ የሆነ ማፊያ ስርዓት የተፈጠረ ነው ሲሉም አጋልጠዋል። በዚህ ላይ ልዩ ዝርዝር ሪፖርት አዘጋጅተናል። በአማራና በኦሮሚያ ክልል በሚካሄዱ ጦርነቶች የቆሰሉ ሰዎችን ለማከም የባለሙያዎችና የመድኃኒት እጥረት ማጋጠሙን ዓለም አቀፍ ቀይ መስቀል ኮሚቴ አስታውቋል። ቀይ መስቀል ኮሚቴ ቢፋ ባድርገው እንደሆነ በጦርነት ውስጥ ባሉት በአማራና በኦሮሚያ ክልል የስፔሻሊስት ሐኪሞች ጨምሮ የመድኃኒት እጥረት አጋጥሞኛል ነው ያለው። በዝርዝር እንመለከታለን። በትግራይ መቀለ ለቀናት የሚቀጥል የተቃውሞ ሰልፍ ተጀምሯል። ትላንት የተጀመረው ይህ የተቃውሞ ሰልፍ ዛሬን ጨምሮ ለሚቀጥሉት ቀናት ተጠናክሮ ይቀጥላል የተባለ ሲሆን የተቃውሞ ሰልፍ ዋና ተሳታፊዎች ተፈናቃዮች ናቸው። ሰልፉ በተለያዩ የፖለቲካ ፓርቲዎች እና የሲቪል ማህበረሰብ ድርጅቶችም ድጋፍ እየተደረገለት ይገኛል። በዝርዝር እናየዋለን። የብልጽግናው መንግስት የኢትዮጵያ ጤና ባለሙያዎችን ማህበር ማገዱ ተሰማ። ለሕክምና ባለሙያዎች ጥያቄ ድጋፊው ያደርገውን የኢትዮጵያ ጤና ባለሙያዎች ማህበር ከስራ መታገዱ ተሰምቷል። ይህም በዝርዝር ከምናያቸው አንዱ ነው። ሰባተኛ ቀኑን በያዘው የእስራኤልና ኢራን ግጭት ትራምፕ ጣልቃ ለመግባት እያጤኑ ነው ተብሏል። በሌላ በኩል የራሽያ ፕሬዚዳንት ፑቲን በካሚኒ ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ ላይ ለመዋየት አልፈልግም ሲሉ ተደምጠዋል። አሁን ላይ ታዲያ ግጭቱ እየሰፋ የመጣ ሲሆን አሜሪካ ትገባለች አትገባም የሚለው ደግሞ አጠያቂ ሆኗል። ተመልካቾቻችን አብራችሁ ስትቆዩ እነዚህና ሌሎች ጨምሮ ሰማላችሁ። አብረን ቆይም የአገዛዙና የመሪው አብይ አህመድ የሴራ ፖለቲካ እንዲሁም የጦርነት እቅዶች ተጋልጠዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንደአ የብልጽግና አገዛዝ ማጋለጣቸውን ቀጥለዋል። አቶ ታየ ደንደአ አማራ ላይ የታወጀውን ጦርነት በተመለከተ የነበረውን በዝርዝር እውነታውን አጋልጠዋል። አቶ ታየ ጦርነቱ አማራ ክልል ውስጥ ቀውስ እንዲገባ ታቅዶ የተገባበት መሆኑን በይፋ ተናግረዋል። ታየደንዳ አሁን ላይ ኢትዮጵያ ውስጥ የአብይ ለአብይ የሆነም የማፊያ ስርዓት ነው የተፈጠረው ሲሉም አጋልጠዋል። አቶ ታየደንዳ አማራ ላይ የታወጀውን ጦርነት በተመለከተ የነበረው ሁኔታ በዝርዝር ያጋለጠ ሲሆን ጦርነቱ ከሆን ተብሎ አማራ ክልል ውስጥ ቀውስ ውስጥ እንዲገባ ታቅዶ የተገባበት ነው ብለዋል። በወቅቱ የነበረው የክልሉ አሰራር በንግግር ለመፍታት ፍላጎት አሳይቶ ነበር የሚሉት አቶ ታየደንዳ ሆኖም ግን ክልሉ ቀውስ ውስጥ እንዲገባ የፈለገው የአገዛዙ ጠቅላይ ሚኒስትር አብይ ጦርነቱን ከፍቷል ሲሉ በይፋ ተናግረዋል። ያ ብቻ አይደለም። ፋኖ እናንተ የኢትዮጵያ ኩራት ናችሁ፣ ኢትዮጵያም መከላከያ ናችሁ ብሎ ራሱ ፓርላማ ላይ እውቅና ከሰጠ በኋላ እና ሄዳችሁ ተዋግታችሁ ያገኛችሁትን መሳሪያ ራሳችሁ ታጠቁ ብሎ ካለ በኋላ አሁንም ኦሎ ፈሰደን ፋኖ ትጥቅ ፍታ አለ። ፋኖ ትጥቅ ፍታ ሲባል ረብሻ ተጀመረ። ከዛ የአማራ ክልል ምክር ቤት ቁጭ ብሎ ተቀምጦ ይህንን ነገር በሰላም በውይይት እናድርገው አለ። መከላከያ ደግሞ ትጥቅ መፍታት አለብህ ካልፈታ ወየውልህ የሚል መግለጫ አወጣ። ክልሉ ነገሩን በሰላም ለመያዝ እየሞከረ፣ በዚህ በኩል ደግሞ ሌላ መግለጫ እየተሰጠበት እና በዚህ ውስጥ በሁለት ሳምንት በሶስት ሳምንት የሚያልቅ ጦርነት ነው ተብሎ ተገባበት ማለት ነው። ስለዚህ አማራ ክልል ጦርነት እንዲፈጠ ቀውስ ውስጥ እንዲገባ የአብይ ፍላጎት የአብይ ጥረት ይታየኛል ማለት ነው። አቶ ታየ ደንደአ የብልጽግና አገዛዝን በተመለከተ ሲናገሩም ብልጽግና የሚባል ስርዓት የለም፣ ብልጽግና ፓርቲም የለም ካሉ በኋላ አክለውም አሁን ላይ በኢትዮጵያ ላይ በስልጣን ላይ ያለው የማፊያ ስርዓት ነው። ይህ የማፊያ ስርዓት ደግሞ የተፈጠረው በአብይ አህመድ ለአብይ አህመድ ነው ሲሉ ተናግረዋል። ብልጽግና የሚባል ስርዓት የለም ነግሬዋለሁ። ብልጽግናም የለም። ያለው የማፊያ ስርዓት ነው። ይሄ ማፊያ ስርዓት ደግሞ የተፈጠረው በአብይና ለአብይ ነው። ለአብይ ትርጉም አልባ ስልጣን ተብሎ የተፈጠረ ማፊያ ነው። ያ ማፊያ እሱ ነው የሚቆጣጠረው። ይሁን በስር ላይ የሚገኙ የኦሮሚያ ክልል ጨፌ ምክር ቤት አባልና የቀድሞ የሰላም ሚኒስትር ዴታ አቶ ታየ ደንደአ አብይ አህመድ ሀገር እያፈረሰና እያሳጣ ነው ሲሉም ነው የተደመጡትም። በመሆኑ የሚላሉ አቶ ታዬ ሁሉም ሀገሩን ላለማጣት መታገል ግድ የሚልበት ወቅት ላይ ነው ብለዋ። አቶ ታዬ ግፍንና በደልን በማጋለጣቸው ለምን ብለው መጠየቃቸው ስለ ፍትህ፣ ስለ እኩልነትና ዲሞክራሲ በመናገራቸው ሶስት ጊዜ የግድያ ሙከራዎች እንደተደረግባቸውም ይፋ ተናግረዋል። በኦሮሚያ ክል የከፋ ጭቆና እንዳለ ያጋለጡት አቶ ዲፕሎማሲያ አንጻር ሲታይ አሁን ላይ ኦሮሞ በቀዳም ኃይለ ስላሴ ከነበረበት ጊዜም የባሰ ጭቆና ውስጥ ይገኛል ማለት ነው የተናገሩት የህግ በላይነት አለ ብለ ስታስብ በኃይለ ስላሴ ጊዜ ከነበረው የከፋ ጭቆና ኦሮሞ ላይ መቷል። ኦኬ ይሄ ተመልሷል ጥያቄው ዲሞክራሲ ጥያቄ ነበረ የኢኮኖሚ ጥያቄስ ተመልሷል ሰው መኖር እየቻለ ነው? ሰው ከመሬቱ ያለ ካሳ እየተፈናቀለ አይደለም? ኦኬ የቱ ነው የተመለሰው? ይሄን ስታስብ ይህን መግለጫ ሲሰጥ እኔን እኛ ያበላሸሁት እንደማለት ነው የሆነልኝ ለእኔ። ምክንያቱም የማቃቸው ፋክቶች ስለሆኑ መሬት ላይ እነዚህ ጥያቄዎች እንደውም የበለጠ ከፉ እንጂ ሁኔታው የተሻሻለ ነገር ስለሌለ እንደውም የነበረውን ሰላም ባጣበት ህዝቡ፣ ይሄ ጥያቄ ተመልሷል፣ የተመለሰ ጥያቄ ነው የጠየቅኸው። ስለዚህ ሂድ ያልኩት በዚህ ምክንያት ነው ሲል፣ አይ እኔ ነኝ ያበላሸሁት። አቶ ታዬ በብልጽግና አገዛዝና በኦሮሞ ነጻነት ጦር መካከል ታንዛኒያው ሲደረግ የነበረውን ድርድር የፈረሰው በብልጽግና አገዛዝ ችግር እንደሆነ ማጋልጠዋል። እኒሁ ፖለቲከኛና የቀድሞ ባለስልጣን ታዲያ በአሁኑ ሰዓት በእስር ላይ ይገኛሉ። በአማራና በኦሮሚያ ክልል በሚካሄዱ ጦርነቶች የቆሰሉ ሰዎችን ለማከም የባለሙያዎች የመድኃኒት እጥረት ማጋጠሙን ቀይ መስቀል ኮሚቴ አስታውቋል። ቀይ መስቀል እንዳስታወቀው ከሆነ ከሕክምና ባለሙያዎች ጨምሮ አጠቃላይ በአሁኑ ሰዓት በጦርነት ውስጥ ባለው አካባቢዎች ችግር ተፈጥሯል ብሏል። ዓለም አቀፍ የቀይ መስቀል ኮሚቴ ትላንት ይፋ ባደረገው መረጃ በአማራና በኦሮሚያ ክልል ባለው ግጭት በርካቶች መቁሰላቸውን በይፋ አስረድተዋል። በጥይትና በሌሎች መሳሪያዎች ከባድ ጉዳት ያጋጠማቸው እነዚህ ዜጎች ለማከም የቀዶ ጥገና ስፔሻሊስቶች፣ የመድኃኒት አቅርቦት ክፍተት በመኖሩም የበርካቶች ህይወት አደጋ ላይ መወደቁን አስረድተዋል። አገዛዙ በዋናነት ንጹሐን ዜጎችን ኢላማ ያደረጉ ጥቃቶችን በመፈጸሙ በርካታ የንጹሐን ዜጎች አሁንም የአካል ጉዳተኛ ሆነው የሚገኙበት የአማራ ክልልና የኦሮሚያ ክልል በዓለም አቀፍ ቀይ መስቀል ታዲያ የመድኃኒትና ያ የሐኪም እጥረት እንዳጋጠመ የተነገረው ይህን ችግር ለመቅረፍ በሁለቱ ክልሎች ለሚገኙ ጤና ባለሙያዎች በጦርነት የቆሰሉ ሰዎችን ቀዶ ጥገና ማድረግ የሚቻልበት ስልጠና መስጠት ጀምር ያለውን ብሏ። ኮሚቴው እንዳለው በአዲስ አበባ አለርት ሆስፒታል የተሰጠው የስልጠና በሁለት ዙር የተከፈለ ሲሆን በመጀመሪያው ዙር ከኦሮሚያ ክልል አዶላ፣ መዲና፣ ሻምቡ ሆስፒታሎች የተውጣጡ የቀዶ ጥገና ባለሙያዎች የሰለጠኑ ሲሆን በሁለተኛው ዙር ደግሞ ከደባር ቅፍ ሰላም ወልዲያ ዩኒቨርሲቲ የመጡ ባለሙያዎች ስልጠናውን ተከታትለዋል ብሏ። አለም አቀፍ ቀይ መስቀል ኮሚቴ ጥያቄ ሆስፒታሎች ለሚገኙ ማዕከላት አስቸኳይ ቀዶ ጥገና ለማድረግ የሚያስችሉ ቁሳቁሶች ድጋፍ ማድረጉን አስረድተዋል። ጦርነቶች በቀጠሉበትና አገዛዝ ኮን ብሎ ንጹሐን ዜጎችን በጅምላ የሚፈጅበት ሂደት በቀጠለበት ሁኔታ ዓለም አቀፍ ቀይ መስቀልና ሌሎች ጭምር የሚያቀርቧቸው ቅሬታዎች አሁን ላይ ሊፈቱ አልቻሉም። በኢትዮጵያ የጦርነቶች መቀጠል በተለይም ደግሞ የንጹሃን የእናቶች፣ የሕጻናትና የአዛውንቶች መጎዳት ያስከተለው አገዛዙ በጦርነት ሂደት ውስጥ በሕግ አለመምራቱና በንጹሃን ዜጎች ላይ የሚፈጽማቸው ድብደባዎች፣ ግድያዎች የክብሩን ጥቃቶችና የከባድ መሳሪያ ውርጅብኞች እየበዙ መምጣታቸው ነው። በውጊያ ውስጥ ከሚሞቱ ተዋጊዎች ቁጥር በላይ በንጹሃን ላይ የሟቾች ቁጥር እየበዛና ጉዳቱም እየሰፋ የመጣው አገዛዙ ኃላፊነቱን በአለም አቀፍ ህግ መሰረት ሊወጣ ባለመፈለጉና ህዝቡን በአጠቃላይ እንደ ጠላት በመቁጠሩ ጭምር እንደሆነ ብዙዎች ይተማመናሉ። በትግራይ ክልል መቀለ ለቀናት የሚቀጥል የተቃውሞ ሰልፍ ትላንት ጀምሯል። የተቃውሞ ሰልፉ ዛሬን ጨምሮ ለሚቀጥሉት ቀናት ተጠናክሮ ይቀጥላል ይከተላል የተባለ ሲሆን የተቃውሞ ሰልፉ ዋና ተሳታፊዎች ተፈናቃሽ ናቸው የተባለው፣ ሰልፉ የተለያዩ የፖለቲካ ፓርቲዎች እና የሲቪል ማህበረሰብ ድርጅቶች ድጋፍ እየተደረገለት ይገኛል። በትግራይ ክልል መቀለ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃ በሚል መሪ ቃል ከቀያቸው ተፈናቅለው መጠለያ ካምፖች የሚገኙና የክልሉ ነዋሪዎች ወደ ቀያቸው እንዲመለሱ የሚጠይቅ ሰላማዊ ሰልፍ ትላንት ሰኔ 11 ሚሊዮን ቀን 2017 ዓ.ም ተጀምሯል። አምስተኛ ክረምት በሸራ መጠለያ ውስጥ አኖርም፣ የፕሪቶሪያ ሰላም ስምነት ተፈራሚዎችና አፈራራሚዎች በሰላማዊ መንገድ ወደ ቀያችን መልሱን የሚሉ መልእክቶች በሰልፉ ላይ ተንጸባርቀዋል። በሰልፉ ላይ ከተፈናቃዮቹ ተጨማሪ የከተማዋ ነዋሪዎችም ተሳታፊ እንደነበሩ ከክልሉ መገናኛ ብዙሃን ያገኘነው መረጃ ያሳያል። የሰልፍ ዋና አላማ ቀጣዩ የክረምት ጊዜን ሳይገባ በክልሉ በሚገኙ በተለያዩ ከተሞች መጠለያ ካምፖች ጠሎ የሚገኙ ተፈናቃዮችና ከሀገር ውጭ በጎረቤት ከሀገር ሱዳን በስደት መጠለያ ካምፕ ውስጥ አሉ የተባሉ የክልሉ ተወላጆች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመልሱ ለማስቻል ነው መባሉም ከክልሉ መገናኛ ብዙኃን መረጃዎች ያመለክታሉ። የፕሪቶሪያ ስምምነት ፈራሚዎችና አፈራራሚዎች ላይ በተለይም በፌዴራል መንግስትና ባለም አቀፍ ማህበረሰብ ላይ ጫና ለመፍጠር በማለም እየተካሄደ ነው መባሉም ዘገባዎች አካተዋል። ሰልፉን ያዘጋጀው በክልሉ ተፈናቃዮች ዙሪያ የሚሰራው ጽላል የተሰኘም የሲቪል ማህበረሰብ ድርጅት ሲሆን ከመቀለ ከተማ በተጨማሪ የዓለማቸው የዲፕሎማሲ ከተማ ተርጋም ትቆጠረው ጄኔቭ ስዊዘርላንድ ይካሄዳልም ተብሏል። የሰልፍ ዋና ዓላማ በክልሉ በተካሄደው ጦርነት ከቀያቸው ተፈናቅለው በተለያዩ የመጠለያ ጣቢያዎችና በስደተኛ ካምፖች የሚኖሩ የክልሉ ነዋሪዎች ቀጣይ ክረምት ሳይመጣም ወደ ቀያቸው እንዲመለሱ ለማስቻል ነው ሲሉ አስተባባሪዎች መናገራቸውን የተሰማው በትግራይ ክልል የሚንቀሳቀሱ የተለያዩ ፖለቲካ ፓርቲዎች ና የተለያዩ ተቋማትም አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃ በሚል መሪ ቃል ጽላል የተሰኘው የሲቪል ማህበረሰብ ድርጅት ባዘጋጀው ና ቀያቸው ተፈናቅለው በተለያዩ የትግራይ ከተሞች ተጠልለው በሚገኙ የክልሉ ነዋሪዎችን ለቤታቸው ማብቃት በሚል የሚካሄደውን ሰላማዊ ሰልፍ ደግፈናል ብለዋል። በወጡት መግለጫም ታዲያ ልዩና ተጽዕኖ ለመፍጠር በማለም የሚተዘጋጀው ነው በተባለው በዚህ ሰልፍ ላይ ሁሉም የበኩል እንዲወጣ ነው ይጥር እያድርጉ ያሉት። ትላንት ሰኔ 11 ቀን 2017 በጀመረውና እስከ ሰኔ 13 ቀን ይቀጥላል በተባለው ሰላማዊ ሰልፍ በክልሉ ዋና ከተማ መቀለና በስዊዘርላንድ ጄኔቫ በይፋ ይካሄዳል። ፓርቲዎቹና ተቋማቱ በወጡት መግለጫ በሰልፉ አባላቶቻቸውና ደጋፊዎቻቸው እንደሚያክሉ ወዳጆች እንዲሳተፉ ግልጽ ጥሪ አድርገዋል። በክልሉ በፖለቲካ ፓርቲነት የሚንቀሳቀሱ ሳልሳይ ወያነ ትግራይ በመግለጫ ሰልፉ ትክክለኛና መደገፍ ያለበት ነው ብሎ እንደሚያምን አስታውቆ ድጋፉንም ገልጿን አባላቱና ደጋፊዎችን በሰልፉ እንዲሳተፉ ጥሪ አድርገዋል። የትግራይ ነፃነት ፓርቲው በበኩሉም ያለውን ድጋፍ በመግለጽ የተፈናቃዮቹ ወደ ቀያቸው ባለመመለሳቸው እያሳለፉት ያለው የስቃይ ሕይወት እንደ ትልቅ ብሔራዊ ውርደት መቆጠር አለበትና የተቻለው ሁሉ ሳናርቆ ይቻሉ ብለዋል። ኢሮብ ኢንና የተሰኘ ሲቪል ማህበረሰብ በበኩሉም ባወጣው መግለጫ ባካሄደው ሰልፍ እንደሚሳተፉ በመግለጹም ባለፉት ጊዜያት በአሜሪካ ባለፉት ጊዜያት በአሜሪካ በተፈናቃዮች ዙሪያ የአገሪቱ ፖሊስ አውጪዎች ግንዛቤ እንዲኖራቸው የሚያስችል ስራዎችን ሰራ ነበር ብሏል። ለተመሳሳይ ዓላማ ተሰልፌ የበኩሌን ድጋፍ እያደረግኩኝ ነው ባይ ነው። በተያዘው ዓመት 2017ቶች ያለ በርካታ ጊዜያት በተለያዩ ክልሉ ከተሞች ተጠልለው የሚገኙ ተፈናቃዮች ወደ ቤታችን መልሱን ሲሉበት ሰልፍ መጠየቃቸው የተመለከቱ ዘገባዎችን ማቅረባችን የሚታወስ ነው። የብልጽግና መንግስት የኢትዮጵያ ጤና ባለሙያዎች ማህበር ማገዱት ሰምተዋል። ለሕክምና ባለሙያ ጥያቄ ድጋፍ ያደርገው የኢትዮጵያ ጤና ባለሙያዎች ማህበር ከስራ ታግዷል ተብሏል። በቅርቡ የጤና ባለሙያዎች ያደረጉትን የስራ ማቆም አድማ ተከትሎ አመራሩ ታስሮበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ አምስት ቀን 2017 ዓም መታገዱን የማህበሩ ፕሬዚዳንት አቶ ዮናታን ዳኛቸው ናቸው የተናገሩት። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅት ባለስልጣን በኩል መሆኑን የገለጹት አቶ ዮናታን አክለውም የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳቸውም ፋይናንስ ሪፖርት አላቀረባችሁም የሚል ክሶችን አንስቶብናል ብለዋ አቶ ዮናታን አያይዘውን በመመሪያና የአገሪቱ ሕግ በሚፈቅደው ነው እየተንቀሳቀስ ነው ከዛ ውጭ ያደረግነው ነገር የለም ሲሉ የጠቅሰው እግዱ በዋነኛነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ በይፋ ተናግረዋል። ማህበሩ የተመሰረተበት አላማ ለጤና ባለሙያዎች ድምፅ ለመሆን ነው ሲሉ ገልጸው፣ ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ድምፅ እናሰማ ቆየ ነው ብለዋል። ከዚህ ቀደም ሁለት ሶስት ጊዜ መንግስት የጤና ባለሙያዎችን ጥያቄ ኢትዮጵያ እንዲመልስ በመግለጫ ስንጠይቅ ነበረ። እግዱም ከዛ ጋር የተያያዘ ነው ያሉት አቶ ዮናታን እንደ ማንኛውም ተቋም አንዳንድ ክፍተቶች ይኖራሉ፣ እነርሱም ቢሆኑ ግን ለእግድ የሚያበቁ አይደሉም፣ እግዱ ተገቢነት የለውም ይላሉ። አያይዞም የጤና ባለሙያዎች የሚያደርጓቸው አጠቃላይ እንቅስቃሴዎች፣ እንዲሁም የሚጠይቋቸው ለውጦችና የሚያነሷቸው ሀሳቦች የኢትዮጵያ የጤና ባለሙያዎች ማህበር በተደጋጋሚ ሲያነሳቸው መቆየቱን አንስተው ነገር ግን ጥያቄዎቹ ተገቢ ምላሽ ባለማግኘታቸው ምክንያት ችግሮች ተፈጥረዋል ሲሉ ተናግረዋል። በቀጣይ ጊዜም ጠቅላይ ሚኒስትሩን ጨምሮ ከሌሎች የሚመለከታቸው አካላት ጋር የጤና ባለሙያዎች ኑራቸው በሚችሉ የተለያዩ ባለሙያዎች ሀሳቦች በሚገባ ሊያቀርቡ የሚችሉ ሰዎችን መወከል አለባቸው ይላሉ። የተለያዩና የተከፋፈሉ በርካታ ማህበሮች ኑራቸውን የጠቀሱት አቶ ዮናታን የጤና ባለሙያዎች ጥያቄ ክፍ የሚያደርግ አንድ ማህበር ባለመኖሩም የጤና ባለሙያዎች አሳዛኝ በሆነ ሁኔታ ለስቃይ ተዳርገዋል። ይህ ክፍተትም ተፈጥሯል ይላሉ። ተቋም ህዝብና ሀገር ነው የሚጠቅመው። ስለዚህ መሰል ተቋማትን ማገድ የሚጎዳው ህዝብ ነው። ማህበራት ደግሞ በህዝብና መንግስት መካከል መቀራረብ እንዲኖር የሚያደርጉ ናቸውም ይላሉ። ይህን የሚያደርጉ አካላት ቆም ብለው እንዲያስቡና ጥያቄያቸውን በውይይት እንዲመለስላቸውም ጨምረዋል። አገዛዙ ታዲያ ሐኪሞችን በማሰር ማህበራቸውን ጭምር በማገድ የቀጠለ ሲሆን ጥያቄያቸውን ለመመለስ ያለ እንቅስቃሴ ግን እያደረገ እንዳይደለ እንደሆነ ብዙዎች የሚያምኑት ሆነዋል። ሰባተኛ ቀኑን በያዘው የእስራኤልና የኢራን ግጭት ትራምፕ ጣልቃ መግባት እያጤኑ ነው ተብሏል። የአሜሪካ ውሳኔ በጦርነቱ ላይ የሚያመጣው ተጽዕኖ ከፍተኛ በመሆን ብዙዎች እየጠበቁት ነው። በሌላ በኩል በኢራን ጉዳይ ላይ አስተያየታቸው የሚሰጡ ዓለም አቀፍ ተቋማትና የሀገራት መሪዎች አሁንም ቀጥለዋል። የራሺያው ፑቲን በካሚል ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ካሉት መሪዎች መካከል ሆነዋል። ሰባተኛ ቀኑን በያዘው የእስራኤልና የኢራን ግጭት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሀገራቸው የሚያደርጋቸውን ጣልቃ መግባት እያጤኑ ነው ተብሏል። ይህ ትራምፕ ውሳኔ በመላው ዓለም የሚጠበቅ ሲሆን ጦርነቱን ከፍ ያደርገዋል ወይም ደግሞ በኢራን ላይ የሚደርሰውን ጉዳት ያስፋዋል ተብሎ ይጠበቃል። ቀደም ብሎ አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጥቃት ትችላለች ተብሎ የተጠየቁት ትራምፕ ላደርገው ወይም ላላድርገው እችላለሁ የሚል የግለሰብ ምላሽ ሰጠዋል። አሜሪካ የጦር ጅቶቿን ጨምሮ የጦር መሳሪያዎቿን ወደ መካከለኛው ምስራቅ ግን እያንቀሳቀሰች ነው። አሜሪካ ከእስራኤል ጋር ተሰልፋ ኢራን ልታጥቃት ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት ታዲያም አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ አርባ ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣናት በቅርቡ ይፋ አድርገው ተናግረዋል። ባለፉት ጥቂት ቀናት ቢያንስ ሰላሳ ወታደራዊ አውሮፕላኖች አሜሪካ ከሚገኙ የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል ነው የተባለው። ሁሉም የጦር ጀቶች ተዋጊዎችና ቦምብ ጣይ ጀቶች እንዲሁም ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከሮች መሆናቸው ተነግሯል። ታዲያ በአሁኑ ሰዓት ያለው ሁኔታ ከገባችበት ከፍተኛ እንደሚሆን የተሰማው የአሜሪካውን የሚትዝ የተሰኘው አውሮፕላን ተሽካይ መርከብ ከበርካታ የሚሳይል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ ይገኛል ይላል ቢቢሲ። ሌሎች የጦር መርከቦች በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን፣ እስራኤል የኢራን ሚሳይሎች እንድትመታ ረድተዋታል ተብሏል። አሜሪካ ኤፍ 16፣ ኤፍ 22 እንዲሁም ኤፍ 35 ተዋጊ ጀቶቿን ወደ መካከለኛው ምስርቅ የጦር ሰፈሮች ማዛወሯንም ሮይተርስ የዜና ወኪል አስነብቧል። በሌላ በኩል ጦርነቱን በተመለከተ አስተያየታቸውንና ቅሬታቸውን የሚያቀርቡ ዓለም አቀፍ ተቋማትና መሪዎች አሁን ቀጥለዋል። በራሽያው ፑቲን በኩል የተሰማው ድምፅ ብዙዎች የሚገዙት ነው ቀርቧል። በተለይም በካሚኒ ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ማለታቸው ነው። ፑቲን የተሰማው እስራኤል የኢራኑ ጠቅላይ ሚኒስትር አያቶላህ አሊ ካሚኒ ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት፣ ይህን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዚዳንት ቭላድሚር ፑቲን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም የሚል ምላሽ ሰጥተዋል ተናግረዋል። የጠቅላዩ መሪ አያቶላ ካሚኒ ሊገደሉ ስለሚችሉ ሁኔታዎች የተጠየቁት የሩሲያው መሪም ስለሚቻልበት ጉዳይ በጭራሽ መወያየት አልፈልግም፣ በፍጹም አልፈልግም የሚል ምላሽ መስጠታቸውን ቢቢሲ የዘገበው። ይህን ሁሉ ሰማለው፣ ነገር ግን ልወያይበት እንኳን አልፈልግም ሲሉ በሴንት ፒተርስበርግ በነበረው የኢኮኖሚ መድረክ ላይ የጎን የሹይት ለጋዜጠኞች ተናግረዋል። ቀደም ሲል በአጃንስ ፍራንስ ፕሬስ ኢራን የሩሲያ እርዳታ ጠይቃ እንደሆነ የተጠየቁት ፑቲን የኢራን ወዳጆች እርዳታችን አልጠየቁም ሲሉ መናገራቸውም ተሰምተዋል። የተወደዳችሁና የተከበራችሁ የትዩንስቤት ቤተሰቦች ለዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ይሆናል።